እንዲሁም የተከበሩ ገብረ ገብረእግዚአብሔር ደሴ የወልቃይት ጠገደ ሰቲት ሁመራ ዞን ብልጽግና ፓርቲ ኃላፊና የሻለቃዋ ሎጂስቲክ እናስተዳደር እንዲሁም የሻለቃዋ አመራሮች በአጠቃላይ የተከበራችሁ የርዋሳ እና ዙሪያዋ፣ የዳንሻ፣ የሁማራ በአጠቃላይ የወልቃይት ጠገደ ሰቲት ሁመራ ዞን ተጋባዥ እንግዶች፣ አባቶች፣ ሽማግሌዎች፣ የሃይማኖት አባቶች በዛሬው ዕለት እንኳን ለዚህ ምርቃን ለማየት ስላበቃን ፈጣሪ ላመሰግን ወድሀለሁ። ሕማማቱን የበረታ ለትንሳኤው ይበቃል። ሕማማቱን የበረታ ለትንሳኤው ይበቃል። የተከዜ ዘብ የሕማማቱ መበርቻችን የትንሳኤው መሻገሪያ ድልድያችን ነው። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገደ የሴቲት ሁመራ ዞን የዞንና የወረዳ አጠቃላይ የፖለቲካና የጸጥታ አመራሮች የቀበሌ ስራ አስኪያጆች በተከዜ ዘብ ተልዕኮ አመራርና የዘላቂ ነፃነት ማረጋገጥ ታሪካዊ ኃላፊነት ዙሪያ ለሳምንታ ሲሰጥ የቆየው ስልጠና ስኬታማ በሆነ መንገድ ተጠናቋል። እንኳን ደሳላችሁ! ስልጠናው ወታደራዊ ስነ አእምሮአዊ ዝግጁነትና ዲሲፕሊን የተላበሰ አመራር ግንባታ ላይ ያተኮረ በመሆኑ ለዘርፈ ብዙ ትግላችን ትርጉሙ የላቀ ሆኖ አግኝተነዋል። በክርስትና ሃይማኖት አስተምህሮ መሰረት ከትንሣኤው በፊት መከራና ፈተናዎች የእውነት መንገድ በፈተና የተሞላ ስለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚች ምድር ከመጣበት ጊዜ ጀምሮ እስከ ቀራንዮ ድረስ በከፈለው ዋጋ እንረዳለን። ክርስቶስ ሞትን ድል የነሳበት የመከራ መንገድ ለእውነት ሊከፈል ስለሚገባው ዋጋ ሕያው ተምሳሌት ነው። በዚህ ተምሳሌት በትንሣኤ ጉዞ ውስጥ ሕማማት ስለመኖሩ እንገነዘባለን። ሕማማት የፈተናዎች መብዛት፣ ከዓላማቸው ወጥተው የሚክዱን መኖር፣ ለጊዜያዊ ጥቅም የሚንበረከክ ዘላቂውን ሳይሆን በዕለት ፍላጎት ተጠልፎ መውደቅ የሚበዛበት የፈተና ወቅት ነው። ነገር ግን ለሚበረቱ ሁሉ ድል ከእነርሱ ጋር ነውና በፈተናዎች መጽናት ትንሣኤን ያቀርባል። የወልቃይት ጠገዴ የዘመናት የአማራ ማንነትና ወሰን ጥያቄ የተለያዩ ምዕራፎች አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል። ዳገቱን አገባዶ የትንሣኤውን ጫፍ እያየ ቢሆንም ሕማማቱን ገና አልጨረሰም። ዛሬ የደረስንበት የትግል ሜዳ የሕማማቱ የመጨረሻዎቹ ቀናት ነው። በፈተና እንጸናለን፣ በስራ እንገለጣለን በሚለው የትግል መርሃችን መሰረት የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘት መርጠናል። አንደኛው በሐሳብ ትጥቅ ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት በብረት ትጥቅ አቅምና ተነቃነቃዊ ዝግጁነት ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሀሳብ ትጥቅ ሆነ የብረት ትጥቅ መዳረሻ ግቡ የተከዜ አዳይ ትውልድ ተልእኮን ማሳካት ነው። ተልእኳችን ደግሞ ለመጪው ትውልድ ነፃነትን እንጂ ተሻጋሪ እዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው። ዘላቂ አሸናፊነት ስንል በሁለት መልኩ ነው በአንደኛው ገጽ ዘላቂ የሕግ አሸናፊነት ሲሆን ሁለተኛው ገጽ ደግሞ የሕግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳው ጥንተ ጠላት ወያኔን የምንመክትበት ራስን የመሆን ክቡር ሰማዕትነትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው። እናም የተከዚያዳይ ትውልድ ሚና በሁለት ገጽ የተሳለ ሰይፍ ነው። በሀሳብ ትጥቅም ሆነ በብረት ትጥቅ ከሁሌም ዝግጁ ሆኖ መገኘት ነው የሀሳብ ትጥቅ ስንል የወልቃይት ጠገዴን አማራነት ከታሪክ ከመሬት ይዞታው ከአስተዳደር ከመልክዓ ምድሩ ከህዝብ ስነልቦናው ቱባ ባህሎቹን ወዘተ ማመሳከሪያዎች አንጻር ወልቃይት ጠገዴ ጎንደር አማራ እንጂ ትግሬ ሆኖ እንደማያውቅ በህወሓት የሐሰት ትርክ ለተደናገሩ ለሌሎች የኢትዮጵያ ብሔር ብሔረሰቦች በማስረዳት ለዓለም አቀፉ ማህበረሰብ ማስገንዘብ ማዕከሉ ያደረገ የትግል ክፍል ነው። በዚህ የትግል ክፍል በየደረጃው ያለውን አመራር ማብቃት፣ ተነቃነቃዊ ማህበረሰብ አቅሞችን በተለይም የዲያስፖራውን፣ የሀገር ውስጥን፣ የቀበሌውን፣ ባለሀብቱን፣ ምሁራን በሀሳብ ትጥቁ ፊት አውራሪ እንዲሆኑ ማድረግ አለመን በመስራት ላይ እንገኛለን። ይህ እንዲሆን